ብፁዕ አቡነ ገብርኤል ወደ አምቦ ባ ቀን ውበሳት ላይ በነቄስ ህዝቡ ወጥቶ እንደተቀበላቸው ጭምርም የወጡት መረጃዎች ያሳያሉ። ብፁዕ አቡነ ገብርኤል እንደምታወቀው በቅርቡ ኢየሱስ ብቻ ነው ቤዛ፣ ማርያም ቤዛ አይደለችም በሚሉት ስብከታቸው በርካቶችን እንዳስቆጣ የምታወስ ነው። ከፊሎቹ ደግሞ ልክናቸው እሳቸው ትክክል ነው ወንጌል ነው መሰበክ ያለበት በማለትም የደገፉትም በዛው ልክ እንደሆኑ ጭምርም የወጡት መረጃዎች ያሳያሉ። ብፁዕ አቡነ ገብርኤል በዚሁ መካከልም እንግዲህ እሳቸው የሚያገለግሉበት ለጊዜ አገልግሎታቸው በማስመልከትም መፈተሽ እንዳለበት በማለትም እስኪ ጉዳዩ ይጠራ በማለትም ሲኖዶሱ ውሳኔ መስጠቱም የሚታወስ ነው። ዛሬ ታዲያ ወደ አምቦ ያቀኑት ብፁዕ አቡነ ገብርኤል ህዝቡ በነቂስ ወጥቶ እንደተቀበላቸው የወጡት መረጃዎች ከስፍራው የደረሱን መረጃዎች ያሳያሉ። ዛሬ ወደ አምቦ ማቅናታቸው ነው የደረሱን መረጃዎች የሚያሳዩት። ሚኪነኝ አብሬያቸው ቆየሁት። ከሚኪታ ቡረንፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘው። ሰላም ቆዩልኝ።